እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በዓሉ የሰላም የደስታ፣ የፍቅር እንዲሆንላችሁ ከወዲሁ እንመኛለን። በድጋሚ መልካም በዓል። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ሰላም ሰላም፣ እንዴት ናችሁ? እሺ፣ ስማችሁን ምስጋና አባላለሁ እኔ ነዘር እሺ። በዓል እንዴት ነው? በዓል ቆንጆ ነው። በጣም ደስ ይላል። ያው ድባቡም ደስ ይላል። እያየሁ ነው፣ የሰው እንቅስቃሴ ምናምን ደስ ይላል። ቆንጆ ነው፣ ደስ ይላል፣ በጣም ደስ ይላል። በዓል ለየት ይላል፣ የዘንድሮ በጣም አሪፍ ነው። እሺ፣ መልካም ምኞታችሁን እስኪ መግለጽ ምፈልጉት መልካም ምኞት መግለጽ ፈልጎ ብላ ለሁሉም ክርስትና እምነት ተከታይ ለሁሉም እንኳን አደረሳችሁ። ላልባ ተበለ እዛ በተረፈ ለቤተሰቦቼ እንኳን አደረሳችሁ ማለት እፈልጋለሁ። አመሰግናለሁ። እሺ እኔ ማለት የሚፈልገው ለቤተሰቦቼ ለሁሉም፣ ለውሳና ክርስትና እምነት ተከታይ እና ለእናንተ። እሺ በጣም እናመሰግናለን። እሺ መልካም። እሺ ስሜ ብርሃኑ አያሌው እባላለሁ። እሚሰራው ያው በጨርቃ ጨርቅ ዘርፍ ላይ ነው። በተጨማሪ ያው ለበዓል ስራ እየሰራ ነው የቆየ ነው። ከዚህ በተጨማሪ ደግሞ በዓሉ ሰላም ሴሰላም እንዲሆን እንመኛለን። ለመላው ክርስትና እምነት ተከታዮች በሀገር ውስጥም በውጭም ያሉ በሙሉ እንኳን አደረሳችሁ ለማየት እወዳለሁ። እንኳን አብሮ አደረሰን። እናመሰግናለን። በጣም አመሰግናለሁ። ጊዜ ላፈርልኝ። እሺ ሰላም። ስምህን ዘገየ ይባላሉ። እሺ፣ በዓል እንዴት ነው? የዘንድሮ ትንሳኤ በዓል እንዴት የዘንድሮ ትንሳኤ በዓል እንግዲህ ያው ጥሩ እየሄደ ነው። ያው አሁን የምንገኘው እንግዲህ በዚህ በሆሳና ከተማ በኮሎኔል በዛቤ አዳባይ ሰፈር ነው። በዓሉ ድባቡ ደመቅ ያለ ነው። እንግዲህ ያው ጥሩ ነው። እንግዲህ እሺ፣ በጣም ጥሩ እንዲሆን እንመኛለን እና ማስተላለፍ የሚፈልገው መልእክት ማስተላለፍ የሚፈልገው መልእክት እንኳን ለ2017 ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሳኤ በዓል በሰላም አደረሳችሁ ማለት እፈልጋለሁ። ሁሉንም ክርስቲያን አማኞችን እንግዲህ እንኳን አደረሰላ ማለት እፈልጋለሁ። እሺ፣ እንኳን አብሮ አደረሰ። እናመሰግናለሁ። እንኳን አደረሰ።